በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ህዳር 15 ዕረፍቱ ለቅዱስ ሚናስ ሰማዕት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህዳር 15ን ዕረፍቱ ለሚናስ ሰማዕት ብላ ከሌሎች በዓላት በተጨማሪ ታከብራለች። ሚናስ ማለት ሜ እጽሑፍ ግብሩ ለእግዚአብሔር ከመናሐስ ማለት ነው። አባቱ አውዶክሲዮስ ይባላል፣ መኮንነን አትያስ ነው። ቅዱስ ሚናስ በ12 ዓመቱ አባቱ በ15 ዓመቱ እናቱ በሞት ተለዩት። ከዚህ በኋላ ህዝቡ አባቱን ይወድ ነበርና የደግ ልጅ ደግ ነው ብለው ሾሙት። ቅዱስ ሚናስም በሃይማኖት በትሩፋት ጸንቶ ህዝቡን ሲጣሉ እያስታረቀ፣ ሲበደሉ እያስካሰ ሲኖር ዲዮቅልጥያኖስ በአንጾኪያ በሮም መክስሚያኖስ ነግሰው ሃይማኖታቸውን ካዱ። ለጣዖት ስገዱ እያሉ አብያተ ክርስቲያናትን ያቃጥሉ፣ ምዕመናንን ያሳድዱ ጀመር። በዚህ ሰዓት ቅዱስ ሚናስ ሹመቱን ትቶ ገዳም ገባ። ቅዱስ ሚናስም ሹመቱን ትቶ ገዳም ገባ። አንድ ቀን የነግ ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ ተደሞ መጣበት። በዚህ ሰዓት ሰማይ ተከፍቶ የብርሃን አክሊል ተዘጋጅቶ መልአኩ በዘንጉ እያመለከተ ዘጻመው በስሙ ለእግዚእነ ኢየሱስ ክርስቶስ ይረክቦ ለዝንቱ አክሊለ ብርሃን ሲለው አየና፣ ቅዱስ ሚናስም ወደ ከተማ ተመልሶ ስለ ኢየሱስ ክርስቶስ ሲመሰክር ሲያስተምር አላውያኑ ይሸነግሉት ጀመር። ኋላ ግን የማይመለስላቸው ሆነ። በዚህ የተነሳ በሰይፍ አስመትተውት በሰማይትነት በዚህ ዕለት ሞቷል። ከዘመነ ስደት በኋላ አንድ የበገረኛ በመቃብሩ አካባቢ በግ ሲጠብቅ ጋኔን ጣለው። ረኛውንም የመቃብሩ አፈር ቢነቃው ድኖ ተነስቷል። ከዚህ በኋላ አፈሩም በውሃ እያራሰ ደዌ ያለባቸውን በጎችን ቢቀባቸው ተፈውሰውለታል። ህዝቡም ይህን ሰምተው እየሄዱ ሲቀቡት ከደዌያቸው ይድኑ ጀመር። የቁስጥንጥንያው ንጉሥ አንዲት ሴት ልጅ ነበረችው። የአፋ ደዌ ይዟ ስትሰቃይ ትኖር ነበርና ዜናውን ሰምታ ሄዳ ብትቀባው ተፈውሳለች። ተመልሳ ካደረችበት ቦታ ብሩህ ከመጽሐይ ሆኖ ተገልጾ ደዌ ስጋ እንዳቀለለልሽ እንዳራቀልሽ፣ ደዌ ነፍስን ያርቅልሻልና ስጋዬን ከመቃብሯ አውጥተሽ በአዲስ ቤት አኖሬው አላት። እርሷም ለአባቷ ነግራ በስሙ ቤተክርስቲያን አሳንጸው ወደዚያ አፍልሰውታል። በመጽሐፈ ሲራክ ምዕራፍ 17 ቁጥር 32 ላይ እርሱ የሰማይን ምጥቀት ኃይል ያውቃል፣ ሰው ሁሉ ግን አመድና ትቢያ ነው ያለውን ቅዱስ ሚናስ ተረድቶ ስለ ክርስቶስ መስክሮ በዚህ ዕለት በሰማይትነት አርፏል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኅነት ሳሌተ ምሕረት ቤዛዊ ተኩሎ ዓለም የዓለም መድኃኒትን መቤታችን ክብር ምስጋና ይግባት። የሰማይቱ ረዴት በረከት ይድረሰን አሜን።